ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ የዚህ ትምህርት ክፍሎች ከመጽሐፍ ቅዱሳችን የትንቢት መልእክቶችን ለመረዳት የሚጠቅሙንን ወሳኝ መርሆዎች እያጠናን ቆይተናል። በተለይም በትንቢት መልእክቶች ውስጥ ያሉትን ተምሳሌታዊ ሀሳቦች ለመረዳት እንዴት መጽሐፍ ቅዱሳችን እርስ በርሱ እየተደጋገፈና አንዱ ክፍል ሌላውን እየፈታ በውስጡ ያለውን መልእክት ለማስተዋል እንዴት እንደሚያግዘን ተመልክተናል። በዚህ በ12ተኛው ትምህርታችን ደግሞ የወደፊት የሚጠቁሙ አንዳንድ ጠቋሚዎችን ቀደም ብለው ከተነገሩትና ወደፊት ደግሞ ከሚሆኑት ጋር በማገናዘብ የምንመለከት ይሆናል። ምናልባት ቀደም ያሉትን የትምህርቱን ክፍሎች ለማየት ዕድል ያላገኛችሁ በትንቢት ቃል ወንጌል አገልግሎት ድረገጽ እንደዚሁም ደግሞ በማህበራዊ ሚዲያዎቻችን እንድትመለከቱ እንጋብዛችኋለን። የእግዚአብሔር መንፈስ እንዲያስተምረን በመጸለይ እንጀምራለን። እንጸልይ። እግዚአብሔር አባታችን እናመሰግናሃለን፣ አንተ ስለረዳህንና ደግሞ በተለየ መንገድ ቃልን እንድናጠና ይንን ዕድል ስለከፈትክልን ተመስገን። አሁንም ስንማርሳለ አንተ አስተምረን ወደ እውነት ሁሉ ምራን። በእውነትም ደግሞ መመላለስ እንድንችል አንታግዘን። ስለሰማህን ተመስገን። ክብር ለአንተ ይሁን። በጌታ በኢየሱስ ስም አሜን። የወደፊቱን ጠቋሚዎች ይለናል። በዚህ ውስጥ ሁለተኛ ጢሞቴዎስ አንድ ሰባትን እንደ መሪ ጥቅስ እንይዛለን። የእግዚአብሔር እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይላል። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ይለናል። እንግዲህ የመጽሐፍ ቅዱሳችንን የመጨረሻ መጽሐፍ በምንመለከትበት ጊዜ የራእይ መጽሐፍ በፍጻሜ ዘመን የሚሆኑትን ክስተቶች በትንቢታዊ መንገድ ያትትልናል። እነዚህን ክስተቶች የአውሬውን ምልክት በመተው እግዚአብሔርን ለማምለክ በሚመርጡ ሰዎች ላይ የሚደርሰውን የስደት ጊዜና ሞትንም ጭምር የሚያጠቃሉ ሆነው ነው እናገኛለን። ነገር ግን እነዚህን ክስተቶች በመጽሐፍ ቅዱስ ውስጥ የምናጠናበት ብቸኛው ክፍል ይህ ብቻ አይደለም። እርግጥ ነው በራእይ መጽሐፍ ውስጥ እነዚህ ተካተዋል። ግን ያንን ሐሳብ በዛ ብቻ አይደለም የምናገኘው፣ ይልቁንም ሦስቱን የዳንኤል በዳንኤል መጽሐፍ የምናገኛቸውን ዕብራውያን ጓደኞች ባጋጠማቸው ታሪክ ውስጥ፣ በያዕቆብ ሞት ውስጥ፣ በጴጥሮስ ነፃ መውጣት ውስጥ፣ እንደዚሁም በሰንበት ምክንያት ኢየሱስ ራሱ በደረሰበት ስደት ውስጥ እየመጡ ያሉ ዋና ዋና ክስተቶችን የሚጠቁሙ ጠቋሚ ነገሮችን እናገኛለን። እንግዲህ ቀደም ብለው የተከሰቱ ናቸው፣ ግን ለወደፊት የሚሆነውን በመጠቆም የሚያገለግሉ ናቸው። ስለዚህ በቅድሚያ በብሉይ ኪዳን ውስጥ ያሉ ጠቋሚዎችን እንመለከታለን። የማስጠንቀቂያ ምስል፣ ማምለክ ወይም መሞት፣ እንደዚሁም አምልኮ በፍጻሜ ዘመን በሚል ርዕስ ከዳንኤልና ከጓደኞቹ ታሪክ የምንማረው ነገር ይኖራል። በመቀጠል ደግሞ በአዲስ ኪዳን ውስጥ ያሉ ጠቋሚዎችን በተለይ ያዕቆብንና ጴጥሮስን በማየት እንደዚሁም ደግሞ ሰንበትና የፍጻሜ ዘመንን ሁኔታ በመጠቅለል ጥናታችንን ወደ ፍጻሜ የምናደርስ ይሆናል። እንግዲህ በብሉይ ኪዳን ውስጥ ያሉ ጠቋሚዎችን በማየት ስንጀምር በመጀመሪያ የምናገኘው የነ ዳንኤልን ታሪክ ነው። በዳንኤል ምዕራፍ ሁለት ከቁጥር 43 ላይ ስናነብ ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ፣ ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም ይላል። ይሄ ቃል የተወሰደው በዚሁ መጽሐፍ ላይ በምዕራፍ ሁለት ናቡከደነጾር ካየው በዚህ በስዕሉ ላይ ከተመለከተው ስዕል ጋር በተያያዘ ነው። ስለ ዓለም መንግስታት መጽሐፍ ቅዱስ ያለውን ምልከታ በዳንኤል ምዕራፍ ሁለት ላይ በተመዘገበው የንጉሥ ናቡከደነ ጾር ህልምና በተመለከተው ምስል ትርጓሜ ላይ የተመሰረተ ሆኖ እናገኘዋለን። እንግዲህ ለምሳሌ ይህ ምስል ከተለያዩ የብረት አይነቶች ወይም ከወርቅ፣ ከነሐስ፣ ከብር ከብረት እና ከብረትና ከሸክላ ቅይጥ የተዘጋጀ ነው። ስለዚህ ለምሳሌ ባቢሎን በጣም ሀብታም ነገር ግን ጊዜያዊ መንግስት እንደሆነች ተነግሮላታል፣ በወርቁም ተመስላለች። በፍጻሜው ዘመን የሚኖሩ መንግስታት ደግሞ ምን እንደሚመስሉ በመጨረሻ የተጻፈውን ስንመለከት በሰው ስምምነት ቢደባለቁም ግን አንድ ሊሆኑ እንደማይችሉ ሸክላና ብረት እንደሆኑ የሚናገርበትን ሁኔታ እናያለን። ይህን ደግሞ በታሪክ ስንመለከት በእርግጥም ዓለምን አንድ አድርጎ ለመግዛት ብዙ ጥረት ተጥሯል። የእንግሊዟ ንግስት ቪክቶሪያ ከ1837 እስከ 1901 ገዝታለች። ዘጠኝ ልጆቿንና ከ42 የልጅ ልጆቿ ደግሞ 26ቱን ለሌሎች የአውሮፓ ንጉሳዊ ቤተሰቦች በማጋባቷ የአውሮፓ አያት ተደርጋ ትቆጠራለች ይላል የታሪክ ደርሳ ይህንን ያደረገችው እንግዲህ አንድ አድርጋ ለመግዛት ነው። ግን አልተሳካም። በ1962 የግሪኩ ንጉስ የንጉስ ጳውሎስ ሴት ልጅ ሶፊያ የስፔኑ ንጉስ ጆዋን ካርሎስ ቀዳማዊን አገባች። እርሷ የደንበር አለቃ የእህት ልጅም ነበረች። ከእንግሊዝ ንጉስና ንግስት፣ ከዴንማርኳ ንግስት ማርጋሪትና ከኖርዌይ ንጉስ ሄራልድም ጋር የቤተሰብ ትስስር አላት። ይሁን እንጂ ይሄ ሁሉ በሰው የተጣረው ጥረት ምንም ትንቢቱ የሚለውን ሊለውጥ አልቻለም። ሸክላና ብረት ይሆናሉ ነው ያለው። አይቀላቀሉም። አንድ ሊሆኑ አይችሉም። ዓለማችን በደካማ በጠንካራ መንግስታት ተሞልታለች። አንድ ለማድረግ ብዙ ቢጣርም ግን ያ እንደሰራ እንዳልሰራ የምናይበት ሁኔታ አለ። እንግዲህ ከዛ ባለፈ ደግሞ ወደ ምዕራፍ ሶስት ስንሄድ በዚያ ቦታ ላይ እንግዲህ ንጉሱ ያ የእርሱን መንግሥት የሚመስለው በምስሉ ላይ የነበረው በምስሉ ራስ ብቻ መመሰሉ አልተዋጠለትም። ሙሉን መውሰድ ፈለገ። ስለዚህ ሙሉ የወርቅ ምስል አሰራ። ናቡከደነጾር በሕልም ከተገለጠለት የወደፊት ታሪክ ጋር በግልጽ መቃረን ጀመረ። የእርሱ መንግሥት መጨረሻ እንደሌለው ለማመላከት የወርቅ ምስልን በሙሉ ወርቅ አድርጎ እንዳቆመ እንመለከታለን። በዚህ በቃኝ ሳይል ዘላለማዊ ንግስናውን ሁሉም እንዲቀበሉ ለማድረግ ያቆመውን ምስል እንዲያመልኩም ደግሞ እንዳደረገ ዳንኤል ሶስት ሁለትን ስናነብ እናገኛለን። ይህ ትእዛዝ ለማይታዘዙት ሁሉ በሞት ቅጣት ደግሞ ታጅቦ የመጣ እንደነበረም ዳንኤል ሶስት ስድስትን ስናነብ እናገኛለን። ነገር ግን ሶስቱ ታማኝ ወጣቶች የቆመውን ምስል ለማምለክና የእግዚአብሔርን ሕግ ለመተላለፍ አልፈቀዱም በማያምኑበት በዚያ ነገር ማስመሰል ይችሉ ነበር። ነገር ግን የእምነታቸውን ሁኔታ አላመቻመቹ። በግልጽ እምነትን ከመካድ የማይተናንስ ተግባር እንደሚሆንባቸው ቆጠሩ። ስለዚህ በእምነታቸው ጸንተው ቆሙ። የሚያስከትለውን ውጤት ለመቀበል ሞትን መረጡ። ዳንኤል 3 ከ15-18 ስናነብ ይህንን ነው ለንጉሱ የሚነግሩት። ንጉሱ እድል ሊሰጣቸው ሲሞክር፣ ግዴለም አትድከም አሉት። ነገር ግን አሉት ቁጥር 18 ንጉሥ ሆይ አምላካችን ያድነናል ባያድነንም አማልክትህን እንዳናመልክ ላቆምከው ለወርቁ ምስል እንዳንሰግድ አውቀናል፣ ይህንን አንተም እወቅ አሉት። እንግዲህ እግዚአብሔር ታማኝ ልጆቹን በእሳት ውስጥ እንዲሞቱ ደግሞ አልፈቀደም። እርሱ ራሱ በፈተና ውስጥ አብሯቸው እየተራመደ ከእሳቱ አዳናቸው። ዳንኤል ምዕራፍ 3 ቁጥር 23 27 ስናነብ ሶስት ሆነው ወረወሯቸው ወደ እሳት ውስጥ ሶስቱ ተወረወሩ። ነገር ግን ንጉሱ ከአሁን አሁን አመድ ሆነው ጭስ እመለከታለሁ ብሎ ሲያስብ ምንም የለም ጭራሽ በዛ እሳት ውስጥ በመናፈሻ ውስጥ እንደሚዝናኑ ሲዝናኑ ተመለከተ። ያም ብቻ አይደለም ሶስት ተወርውረው እዛ ውስጥ የሚቆጥረው ግን አራት ሆነበት። አራተኛው ደግሞ ጭራሽ ከነሱ የተለየ የአምላክን ልጅ የሚመስል እንደሆነም በአንደበቱ አወጀ። እሳቱ የታሰሩበትን ማሰሪያ ከመብላት ባለፈ ምንም በነሱ ላይ ያደረሰው ጉዳት አልነበረም። እንዲያውም ከዚያ ውስጥ እንዲወጡ በተደረጉ ጊዜ ከወጡ በኋላ ሰውነታቸው ጭስ ጭስ እንኳን አልሸተተም ይላል። እንዴት ያለ ድንቅ ታምር በሕይወታቸው ተሰራ። እንግዲህ ማምለክ ወይም መሞት የሚለውን የነዚህን የሶስቱን ዕብራውያን ታሪክ ስንመለከት ለእግዚአብሔር ታማኝ ሆኖ ለመጽናት የነበራቸው እምነት የማያወላውል እንደነበር እንመለከታለን። አዎ በመጨረሻም ደግሞ ተመሳሳዩ ነገር እንደሚከሰት እናያለን። በተለይ የባቢሎንን ጎራ እና ደግሞ የታማኞችን ጎራ ስንመለከት በባቢሎን ጎራ የነበረው ረብሻን የፈጠረ መንግሥት በጉልበቱ የሚታመን መንግስት ደግሞ ብዙ እንደነበሩ እንደገና ደግሞ ለእግዚአብሔር ያልታዘዙ እንደነበሩ ደግሞ በዛ ውስጥ የነበሩት አብዛኞቹ ወድቀው የሰገዱት ከፍርሃት የተነሳ እንደሆነ እናያለን። በአንጻሩ ደግሞ በታማኞች ጎራ የነበሩት እነዚያ የተረጋጉ ትሁት፣ ብዙ ሳይሆኑ ቁጥራቸው በጣም ትንሽ ነገር ግን አምላካቸው እንደሚያድናቸው ያመኑ ባያድናቸውም እንኳን ለመታዘዝ የቆረጡ ሆነው እናገኛቸዋለን። እንግዲህ ማምለክ ወይም መሞት ማለት ይሄ ነው። በእግዚአብሔር የታመኑ እስከ መጨረሻ ይጸናሉ። ስለዚህ ሁለቱ የሚያመልኩ ጎራዎች ናቸው። በአንድ በኩል በባቢሎን ጎን ያሉ አምላኪዎች አሉ፣ በፍርሃት ብዙ ናቸው፣ ግን በፍርሃት ውስጥ ታስረው ያሉ፣ በሌላ በኩል ደግሞ ቁጥራቸው ጥቂት ቢሆንም ግን በፍቅርና በእምነት በቆራጥነት ጸንተው የቆሙ አምላኪዎችን እንመለከታለን። ታዲያ ይህ ታሪክ እንዴት ነው በፍጻሜ ዘመን የሚኖረውን የአምልኮ ትንቅንቅ የሚያሳየን ካልን ወደ ራእይ መጽሐፍ ሄደን ይህንን ከዛ ጋር ስናገናኝ ቁልጭ ብሎ የሚወጣ እውነት አለ። በራእይ ምዕራፍ 13 ቁጥር 15 ላይ ተመሳሳዩን ነገር ይነግረናል። በተለይ ራእይ ምዕራፍ 13 14 ዳንኤል 3 ጋር ጎን ለጎን አድርገን ስናየው በዚህ በኩል በዳንኤል ምዕራፍ 3 ናቡከደነጾር ምስልን እንዳቆመ እናያለን። በራእይ ምዕራፍ 13 ና 14 ደግሞ ሁለተኛው አውሬ ምስልን እንዳቆመ እናያለን። በዳንኤል ምዕራፍ 3 ሁሉም ምስሉን እንዲያመልኩ የሚያስገድድ አዋጅ ነበረ። እንደዚሁም በራእይ 13 እና 14 ሁሉም ያንን ምስል እንዲያመልኩ ለዛ እንዲሰግዱ የማስገደጃ አዋጅ አለ። የማያመልኩትን ንጉሥ ናቡከደነጾር ሊያስገድል አዋጅ አወጣ። በራእይ ምዕራፍ 13ም ያንን ምስል የማያመልኩ እንደሚሞቱ እንደሚደረግ ይናገራል። በዳንኤል ምዕራፍ 3 ላይ ሶስት ወጣቶች ይህንን ባለመቀበል ትንሽም ቢሆኑ ግን በእውነት ላይ ጸንተው እንደቆሙ ይናገራል። በራይ ምዕራፍ 13 እንደዚሁ እንደዚሁ ምዕራፍ 14 እግዚአብሔር ቅሬታ ህዝብ እንደሚኖረው የህዝብም ደግሞ ለዛ ምስል እንደማይንበረከክ ይናገራል። በዳንኤል ምዕራፍ 3 በንጉሱና በህዝቡ ፊት የመሰከሩትን እንመለከታለን። እንደዚሁም ደግሞ በዳንኤል በራይ ምዕራፍ 13 እና 14 በዓለም ሁሉ ፊት የሚመሰክሩ የእግዚአብሔር ልጆች እንደሚነሱ ይናገራል። አዎ በዳንኤል ምዕራፍ 3 ወደ እሳት ውስጥ ተጣሉ ይላል። በራይ ምዕራፍ 13 ይሰደዳሉ ይላል። ግን ሁለቱን የሚቋጩበትን መንገድ ስንመለከት በዳንኤል ምዕራፍ 3 ኢየሱስ ሊያድናቸው መጣ። በራይ ምዕራፍ 13ም እንደዚሁም 14 የእግዚአብሔር ልጅ ክርስቶስ የእሱ የሆኑትን የሚታደግበትን ሁኔታ እናያለን። እንግዲህ የዚህ ዓለም የመጨረሻ ጊዜያት በአምልኮ ዙሪያ ያጠነጠኑ መሆናቸውን እዚህ ላይ ልብ እንላለን። ፈጣሪን ማምለክ ወይም ፍጡርን ማምለክ፣ በእነዚህ በሁለቱ መካከል ትልቅ ትንቅንቅ ይሆናል። ለእግዚአብሔር ታማኝ መሆን ወይም ደግሞ ለሌሎች ለሚሉት ታማኝ መሆን፣ በእነዚህ በሁለቱም መካከል ትልቅ ትንቅንቅ ይሆናል። ታዲያ ትልቁ ጥያቄ ምንድን ነው? ለማን ታማኝ ሆነን እንቆማለን? በእንደዚህ አይነት አስቸጋሪ ጊዜያት ላይ ለእግዚአብሔር ታማኝ መሆን ሽልማትን ያስገኛል። በራይ ምዕራፍ ሁለት ቁጥር 10ና 11 ላይ እስከ ሞት ድረስ የታመን ሆን የህይወትንም አክሊል እሰጥሃለሁ፣ ድል የነሳው በሁለተኛው ሞት አይጎዳም ይለናል። አዎ የመጀመሪያው ሞት እንቅልፍ ነው፣ ግን በእግዚአብሔር ታምኖ በመጀመሪያው ሞት ላንቀላፋ ሁለተኛው ሞት አይነካው ማለትም የዘላለም ህይወት ባለቤት ይሆናል ማለት ነው እንግዲህ የዳንኤል ቀድሞ የሚመጣውን ነገር የሚጠቁም የጓደኞቹና የእሱ ልምምድ እንዲህ ባለ መልኩ እንደሆነ እዚህ ላይ ልብ እንላለን። በዚህ ፈታኝ ሰዓት ጊዜ ይላል ህዝቡን እግዚአብሔር ይረሳ ይሆን? ሶስቱም ታማኞች ወደ እቶን እሳቱ ሲጣሉ ረሳቸውን? ወይንስ ዳንኤልን በአንበሳ ጉድጓድ ውስጥ ረሳውን? ይልና ጠላቶች በእስር ቤት ውስጥ ቢጥሏቸውም የእስር ቤቱ ግድግዳ ግን በነፍሳቸውና በክርስቶስ መካከል ያለውን ግንኙነት ሊያቋርጥ አልቻለም። እያንዳንዱን ድክመታቸውን የሚመለከተው ሁሉንም አይነት ፈተናዎችን የሚረዳው እርሱ ከማንኛውም ምድራዊ ኃይላት ይበልጣል ይላል። በብቸኝነት በተቀመጡበት ክፍል ውስጥ መላእክትም ደግሞ ከሰማይ ብርሃንንና ሰላምን ይዘው ይመጣሉ። እስር ቤቱ እንደ ቤተ መንግሥት ይሆንላቸዋል። በዚያም በእምነት የበለጸጉት በሚኖሩበት ልክ ጳውሎስ እና ሲላስ በፊልጵስዩስ እስር ቤት ውስጥ ሲጸልዩና ሲዘምሩ እንደነበሩ ጨለማ የሆኑ ክፍሎች በሰማያዊው ብርሃን የበሩ ይሆናሉ ይላል ታላቁ ተጋድሎ በሚለው መጽሐፍ ገጽ 626 እና 627 ላይ። ስለዚህ እንግዲህ እግዚአብሔር ልጆቹን አይተውም። በመጨረሻውም መከራ ቢሆን፣ ቀደም ብለው በመጡም መከራዎች ቢሆን እሱ እስር ቤቱን ቤተ መንግሥት ያደርግላቸዋል ነው የሚለው። ጨለማውን በሰማያዊው ብርሃን ጸዳ ይሞላዋል። እግዚአብሔር ልጆቹን ይታደጋል። እንግዲህ በአዲስ ኪዳን ውስጥ የምናያቸው ጠቋሚዎች ከዚሁ ጋር ተመሳሳይ ናቸው። ያዕቆብንና ጴጥሮስን ስንመለከት በሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶች ላይ እጁን ጫነባቸው ይላል። በፍጻሜ ዘመን የሚኖረውን ስደት ለቤተ ክርስቲያን አዲስ ነገር አይሆንባትም። ገና ከመወለዱ አንስቶ ሁሉም የተነሱባት ሁኔታ ነበረ። ሕዝቦች አሳደዋታል። አይሁዳውያን አሳደዋታል ሮማውያን አሳደዋታል አይሁድን ደስ ያሰኝ ዘንድ ንጉሥ ሄሮድስ ስለፈለገ ሐዋርያው ያዕቆብን አስገደለው ይላል ጭንቅላቱን በሰይፍ አስቆረጠ የሐዋርያት ሥራ 12 ከአንድ እስከ ሁለት እቅዱ የተሳካ መሆኑን ተመልክቶ ከዳር ለማድረስ ደግሞ ጴጥሮስንም ጨምሮ አሰረው የእሱንም አንገት ሊቆርጥ የሐዋርያት ሥራ ምዕራፍ 12 ከ3 እስከ 4 ላይ ስናነብ እናገኘዋለን። ግን በዚያ ሂደት ውስጥ ቤተ ክርስቲያን ይህንን ቀውስ በገጠማት ጊዜ ያለማቋረጥ ይጸልዩ ነበር ይለናል የሐዋርያት ሥራ ምዕራፍ 12 ቁጥር 5። ጸሎታቸው ወዲያውኑ አልተመለሰም ነበር። ጴጥሮስ ሊገደል ከነበረበት ከጥቂት ሰዓታት በፊት ግን እግዚአብሔር መልአኩን ላከ። በአስደናቂ ሁኔታ ጴጥሮስን ከተዘጋበት ብዙ በሮች፣ እጆቹ ላይ ከታሰረው ሰንሰለት በግራና በቀኝ እንዲጠብቁት ከተቀመጡት ወታደሮች አስመለጠው። የሚያስገርመው ግን ጴጥሮስ ተጨንቆ አልነበረም፣ እንዲያውም ተኝቶ ነበረ። በዛ ሁኔታ ውስጡ ነው ተቀሰቀሰ። መልአኩ እሱን ከዛ ውስጥ ሲያወጣው ከእንቅልፉ አንቅቶት እንደነበረ አሉ ይነግረናል። እግዚአብሔር በፍጻሜው ዘመን እንደ ያዕቆብ ጥቂቶች እንዲሞቱ ቢፈቅድም ብዙሃኑ ግን እንደ ጴጥሮስ ጥበቃ ይደረግላቸዋል፣ ከመላእክት ጥበቃ እና እርዳታ ይሆንላቸዋል። ኢየሱስ ከኛ አንድ ነገርን ይጠይቃል፣ እንዲህ ነው ያለን እኔ እስክመጣ በሕይወት እንድኖር ወይም እንድሞት ብፈቅድ ምንም አይደለም፣ አንተ ብቻ እስከ መጨረሻው ተከተለኝ ብሎ ተናግሮ ነበር። ይሄ ነው ዋናው ነገር። አሁ ሚሞት ይኖራል፣ ደግሞ በሕይወት የሚገናኝ ይሆናል። ግን በዚህም ሆነ በዚያ ትልቁ ነገር መዳናችን ቅርብ እንደሆነ በማሰብ እስከ መጨረሻው በጽናት እርሱን እንድንከተል የያዕቆብና የጴጥሮስ ታሪክ ያስተምረናል። ያዕቆብ ጭንቅላቱን የራስ ቅሉን በሰይፍ ያጣው እግዚአብሔር ስላልጠበቀው አይደለም። እግዚአብሔር ይጠብቃል። ይሄው እንደሚጠብቅማ ቀጥሎ የመጣውን ጴጥሮስን በማዳን አሳየ። ግን እግዚአብሔር የእሱ ፈቃድ በሚሆንበት ጊዜ የሚያሳርፋቸው ይኖራሉ። ግን በትንሣኤ ማለዳ ደግሞ በቅርብ በሚሆነው በእሱ ምጽአት እንደገና ለሽልማት ያነሳቸዋል። እንደዚሁም በመጨረሻ የምንመለከተው ሐሳብ ደግሞ ከሰንበት ጋር የተያያዘ ነው። ሰንበትና የፍጻሜው ዘመን በተለይ በራይ ምዕራፍ 13 17 ላይ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንደማይችል ያደርጋል ጥበብ በዚህ አለ ይለናል። የአውሬው ምስል በሚያመልኩትና በማያመልኩት መካከል ለመለየት ምልክት ተደረገባቸው። ይህ ምልክት ከአውሬው ስም ወይም ቁጥር ጋር ይጠቀሳል። ራይ ምዕራፍ 13 ቁጥር 17ን በምናነባው ጊዜ አውሬውን ለማምለክ እምቢ ለምንለው ለእኛ የእግዚአብሔር ስም የመለያ ምልክታችን ይሆናል። ይህም ማለት አንዳንዶች የኢየሱስ ባህሪ ሲኖራቸው፣ ሌሎች ደግሞ የሰይጣን ባህሪ ይኖራቸዋል። በግንባራቸው ላይ ያለው ምልክት ወይም በተግባራቸው ኢየሱስን ይክዱታል በእጃቸው ላይ በሚኖረው ምልክት። እንግዲህ በግንባር ላይ ይህ ምልክት ማረፉ ባህሪን ያሳያል። በእጅ ላይ ማረፉ ደግሞ ተግባርን ያሳያል። ይህ በጋድ የሚገለጸው እንዴት ነው ካልን፣ የመጀመሪያውን መልአክ ጥሪ ፈጣሪን ስለማምለክ ይነግረናል። ይህ በቀጥታ ሰንበትን እንድንጠብቅ ወደሚያዘው ትእዛዝ ይወስደናል። ምክንያቱም ራይ 14 ቁጥር 7ን ስናነብ ከዘጸአት 20ና ከራይ ምዕራፍ 14 ቁጥር 12 ላይ አድርገን ስናነበው በእርግጥም እግዚአብሔር ሰማይና ምድርን የፈጠረ በውስጡ ያለውን ሁሉ ለፈጠረ ስገዱ ነው የሚለው። ያ ደግሞ የሰንበት ትእዛዝ ዋናው መልእክት ሆኖ እናገኘዋለን። ያ አዲስ ነገር አይደለም። የአይሁድ መሪዎች ኢየሱስን እንዲገድሉ የመፈለጋቸው አንዱ ምክንያት ሰንበትን የሚጠብቅበት መንገድ እንደነበር ደግሞ እናያለን በማቴዎስ 12 እንደዚሁም በዮሐንስ ምዕራፍ አምስት ላይ ሄደን በምናነብበት ጊዜ ስለዚህ ጌታችን ኢየሱስ ክርስቶስን በምድር ላይ በነበረበት ጊዜ እግዚአብሔር የሰጠውን ያንን የሰንበት ረፍት በተመለከተ የሰራውን ስራ እናያለን። ያ የሰራው ስራ ያ ያንን እግዚአብሔርን ስጦታ እንደገና ወደኛ ሙሉ አድርጎ ለመመለስ ያደረገው ነገር እንዴት ቁጣን እንዳስነሳ እናያለን። በእርግጥም ሊኖሩ የሚችሉት ሁለት ጎራዎች ብቻ ናቸው። በመጨረሻ ሁለቱም ቡድኖች ወይም በሕያው አምላክ ምልክት አሊያም ደግሞ በአውሬው ወይም በምስሉ ምልክት በግልጽ ታትመዋል። እያንዳንዱ የአዳም ወንድና ሴት ልጆች ክርስቶስን አሊያም ደግሞ በርባንን እንደመሪያቸው ይመርጣሉ። ታማኝ ባልሆኑ ተርታ የሚሰለፉትም ሁሉ በሰይጣን ጥቁር ሰንደቅ ስር የሚቆሙ ሲሆኑ፣ ክርስቶስን በመካድና እርሱን ለጥቅም ብቻ በመፈለግ ስህተት ውስጥ ይወድቃሉ። የሕይወትንና የክብርን ጌታ እያወቁ በመስቀል ስህተት ውስጥ ይወድቃሉ። እያንዳንዱ ሰው ይላል ለራሱ የሚመልሰው አንድ ወሳኝ ጥያቄ አለ የእግዚአብሔርን ህግ ተላላፊ በሆነው በሰይጣን ጎራ ናችሁ ወይስ ለእግዚአብሔር ታማኝ ናችሁ የሚለውን እንግዲህ ይህንን እያንዳንዱ ሰው ሊመልሰው የሚገባ ጥያቄ ነው እኛም ይህንን ትምህርት ስናጠቃለን ምንድን ነው የኔ መልስ ምንድን ነው የኔ ቦታ ምንድን ነው እኔ ራሴን አሳልፈ የሰጠሁለት ነገር የሚለውን በደንብ በጥንቃቄ ልናስበው ያስፈልጋል ማለት ነውና እንግዲህ በመጨረሻው ዘመን በሚኖረው በዚህ በታላቁ ተጋድሎ እግዚአብሔርን በመታመን የእግዚአብሔርን ሐሳብ በማገልገልና ከሱ የእሱን እውነት ይዘን በመቆም ከሱ ጎራ በመሰለፍ እስከ መጨረሻው እንድንጸና፣ አንተ ብቻ እስከ መጨረሻ ተከተለኝ እንዳለው እኛም እስከ መጨረሻ እሱን መከተል እንድንችል እግዚአብሔር በጸጋ ይርዳን። ጌታ ይባርካችሁ።